ተግባር ነው። ለእንዳንተ አይነት ሰው እኔ ቁጭ ብዬ እዚህ ጋር በእምነቴ ማርያምን ለአንተ ለአንተ ተራ አይፎን የተከበረው መጽሐፍ ቅዱሴን አምጥቼ በአይፎን አላወዳድረውም። እምነቴን ማለት ነው። ገባ። አንተ ጠዋት መስቀል ከሰዓት ጀለብያ ለብሰክ ለእምነትህ ክብር የሌለህ ለተገዛልህ ለምነህ፣ ለተገዛልህ አይፎን ክብር ይኖረሃል ብዬ አላስቡም። ገባ። መጀመሪያ እምነት ይቀድማል ከምንም በላይ። ዋሽተህን የመጣኸው ቀጥፈህን የመጣኸው እኔ ባንተ ባንተ ቪዲዮ እኔ አልወድቅም ገባክ። በአንተ ቪዲዮ እኔ አልወድቅም መስሎ ከሆነ ሞር እንደውም ከስተመር ነው የምትጨምርልኝ። አንገትህን የምትደፋው አንተ እንጂ እኔ አይደለሁም። ድርጊትህ፣ ፎቶዎችህ ይመሰክራሉ። ሙስሊም ነኝ ግን መስቀል አደርጋለሁ ከሚል ሰው ጋር ራሱ እኔ አሁን አንተ ነገ እቃ ግዢኝ ብትለኝ አልገዛህም፣ አልሸጥልህም ሽጭልኝ ብትለኝ እንኳን አልሸጥልህም። መጀመሪያ ለእምነትህ ክብር ይኑር። ገባክ። ተስፍሽ አመሰግናለሁ ወንድሜ። ኦኬ እሺ፣ አብዲ መናገር ፈልጋለሁ የምትለውን ነገር እስኪ ንገራን፣ አንተን ደግሞ እንስማ። አይ በጣም ብዙ ነገር አለች። አሁን በጣም ብዙ ሰው ሰምታታል። እኔ እዚህ ጋር በቃ ስም አወጣችልኝ፣ ጀግና ነች። ያው ተስፍሽ ቅድም ሰምታ አለ። እኔ እንደሷ እንዲህ ብዙ አላወራም። ያው ቅድም ኤፍሬም የነገራችሁ ነገር ሰምታችኋል አይደለም። እዚህ ጋር ሰምቷል የተወሰነ ሰው። እኔም ያው ይሄንን ነው የምለው ማለት ነው ያው እሱ ነግሯቸዋል። እኔ እንደ ሰውም እንደዚህ ሚዲያ ላይ ወጥቼ እሷ እንደምታወራ ሰው አይነት ሰው አይደለውም። አንድ ሰውን የጠየቅኩት እሱን ደግሞ ፍራዋል ነው ስልክ እንድገዛልኝ የላከችልኝ ስልክ ደግሞ ያ ነው። የምታወራውን ታሪክ እንዳለ እኔ አላቅም። እዚህ ጋር ሌባ፣ ምን ምን ለማኝ፣ ምናምን የምትለውን ነገር እኔ ማንም ለምኛ አላቅም። በሰው አይደለም ዛሬ ነው የደረስኩኝ። አንደኛ ራስህን ራሱንም ታገብሷል። ይቅርታ ቃል አቋራ ያቁኛል። እኔ የምናነሳው እንደሆን የሚያቀኝ ሰው አለ። ያው እዚህ ጋር አሁን እሷ መስቀል ምናምን እያለች ነው አደለ? መስቀል እኔ እንደ አጋጣሚ ነበር ያደረግኩኝ። ያው ይመቸኛል፣ በጣም መስቀል ይመቸኛል። እንደዚሁ ማለት ነው አደርጋለሁ። ግን አንድ እንድታቆም የፈልገው ነገር ጀላቢባ፣ ምን ምን ምን አነሰው ነው። አንቺ እዚህ ጋር ሰው እየሰማች ነው። በቃ የምታሳልፊውን ነገር አስተላልፌች። እኔን መጥፎ ለማድረግ ነው አይደለ? እዚህ ቦታ ላይ እኔ ኮ እውነታውን ለማጋለጥ ነው የመጣሁት ያደረግችውን ስራ ማለት ነው እንጂ እዚህ ጋ የሆነ ነገር ፈልጌ ወይም ደግሞ እርዳታ ፈልጌ አይደለም እዚህ ጋር የመጣውት ማለት ነው። ልንገርሽ እና ክፋትን አስለምደች። እኔ እንዳንቺ ኔ ምላስ ክፋት አልለምደም። ምንም አላውቅም። እኔ እግዚአብሔርን እኔ አንዴ ነው ወጥቼ ሰው የጠየኩኝ ከዛ ወዲህ እኔ ምንም ነገር ሰውን እንትን ብዬ አላውቅም። ጭራሽ የሌላውንም ከዚህ እያነሳች ነው፣ እዚህ መጥፎ ነገር ማለት ነው የማይወራ ነገር ታውራለች። እንዴት ነው ይመጣለች? እንደዚህ የምታወሪው ነገር እኔ የሰው ልጅ እንዴ ነው እንደዚህ የሚያወራው? ጌታ እኔ አንድ ነገር ልናገር እውነት ለመናገር አብዲ ሙስሊም ነኝ ብለህ እንትን በዚህ ልክ ከተናገር ጌታዬ፣ ፈጣሪዊ እግዚአብሔር ወይ እያል ሌሎች እምነት ላይ መግባት ልክ አይደለም። እሺ፣ ልክ ስላልሆነ ማለት ነው የትኛውም መልኩ እደግ ሙስሊም ልክ እንዳልሆነ አቃለሁ እኔ አቃለሁ፣ ልክ እንዳልሆነ ግን፣ አንዴ አንዴ መልመድና እውነትን የራስህን እምነት ተከትሎ ማደግ ይለያያል። እኔም እኮ ወላሂ እላለሁ ለጓደኞቼ ምናምን ግን በሚረዱኝ ልክ አጠገቤ አብረው ላሉት አንድ ሰው ሁለት ሰው፣ እነሱም ተሳስቶ የአዲስ አበባ ልጅ ምናምን ምናም ከሆነ እንትን ልጅ ሙስሊሙ ልጆች ክድዬን ምናምን ሊል ይችላል። ፐብሊክ ላይ ስትሆን፣ ግን እንደዚህ አይነት ፍርድ ቦታ ስትሆን፣ ግን እግዚአብሔርን እያልክ ማለት እንትን ማለት አይደለም። በአፉ የሚምል ሙስሊምም ክርስቲያንም ቢኖር ማህተብ የሚያስር ሙስሊም አይቻላክም። ደስ ስለሚለኝ ነው። የራስህ መብት ሊሆን ይችላል። እኔ ግን ላምነህ አልችልም። ገባህ አይደለ? እኔ ላምነህ አልችልም። አብዴ እዚህ ጋር ማህተብ አስርህ እንትን ብለህ፣ አንደኛ እኔም ነገሮችን ከአንድ ጎን ብቻ አይደለም ማየው፣ ከብዙ አቅጣጫዎች አለው። በመጀመሪያ የተገዛልህን ስልክ በህዝብ ፊት ተቀርብ ብለህ 12 ሚሊየን ሰው አይቶታል። አይፎን 15 ይህ ምመኘውን አገኘው ምናምን ብለህ ጨፍረሃል። ኦሪጂናል እንደሆነ አይፎን እንደሆነ ቪዲዮ ላይ ያሳያል። ካሜራዎቹም ምናምኖቹ ምናምኖቹም ጥር ምናም ብለ አይኮን ከዛን ማታው ላይ ድምፁ አልሰራ አለኝ። ራሷ መሲ ገብታ ይገብታ ከዛን ደግሞ ይህንን ነገር የጄ ቼክስ አስደረገው ፌክ ነው አለኝ። የመጀመሪያውን ፌክ ነው አለኝ ያልከው እዚህ መጣ አዲስ አበባ ልትሸጣው ስትል እንደሆነ ነግራን ነበር መጀመሪያ ላይ። ከዛን በኋላ ከዛ በኋላ እነዚህ ነገሮች ሲከናወኑ ባንድም በሌላ መንገድ እኔ ይህንን ነገር ሰርቼ የለወጥበታለው ብዬ ስልክ ግዙልኝ ካልኩት አንድ ጥያቄ ለጠይቅ አብዴ። ስልኩን ግዙልኝ ያልከው ለምንድን ነበር አላማው? ለመስራት ያው እኔ ቪዲዮ ለመስራት ነበር እኔ ስልኩን የጠየኩት። ያው እሺ ቪዲዮን፣ ከዛም በኋላ የሰራው ቪዲዮ አለ ኦልሬዲ ለእንደዛ ቢዝነስ እንድትጠቀምበት ፈጠራህን አሳይተህ፣ ምናልባት እኔ ካለኝ ጉጉት አንፃር ስልኩ ዛሬ ከደረሰኝ ምናልባት ከሁለት ቀን ከሶስት ቀን በኋላ ቪዲዮዎች መቅረጽና በተግባራዊ ይህንን ላደረጉ ለገዙልኝም ሰዎች አቅሜን ማሳየት ፈልጋለሁ። ያንን ነገር ብዙ አደረግ ያ ለማድረግም እየሞከርኩ ነበር። ከዚያም በኋላ ብዙም ስልኩ ብዙም አልሰራልኝም። የሚያውቁ ሰዎች ያውቃሉ። ብዙ ጓደኞች አሉኝ።